ተዘጋጅቻለሁ ይላል፣ ተዘጋጅቻለሁ ይላል። ጌታ በራሱ መንገድ በራሱ ሁኔታ ለመምጣት ተዘጋጅቷል። እውነት ግን ልንገራቸው፣ እኛ አገልጋዮቹ አልተዘጋጀንም። ቁማር ጨዋታ ይዘው ነበር፣ ገለበጠ። አቤት ቶሎ ንሳ እንግባ። ሰላም ጤና ይስጥልኝ ቤተሰቦቻችን። ይህ የማራናታ ቲዩብ ቻናላችን ነው። አዳዲስና ወቅታዊ የሆኑ ጉዳዮችን ይዘን መተናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን በመጫን የምንለቃቸውን ቪዲዮዎችን በፍጥነት ያገኙ። ለወዳጅ ዘመዶቻችሁም ሼር እያደረጋችሁ ቤተሰባዊነታችሁን አጠናክሩ። ማራናታ ተዘጋጅቻለው ይላል ተዘጋጅቻለሁ ይላል። ጌታ በራሱ መንገድ በራሱ ሁኔታ ለመምጣት ተዘጋጅቷል። እውነት ግን ልንገራቸው እኛ አገልጋዮቹ አልተዘጋጀንም። ስለዚህ ወገኖች ሆይ ተዘጋጅተን ይህን የምናገለግለውን ሕዝብ ደግሞ እንድናዘጋጅ እግዚአብሔር ይፈልጋል። የእግዚአብሔር ዓላማው ይሄ ነው። እግዚአብሔር ይፈልጋል። እግዚአብሔር ህዝቡን ሲጎበኝ በቃሉ ላይ ስንመለከት ሰዎች ባወጡለት አጀንዳና ጊዜና ወቅት እግዚአብሔር ጉብኝት አድርጎ አያውቅም። እኛ አሁን ነው እንላለን፣ አሁን ነው ጊዜው። አሁን ነው ኢየሱስ የመጣበትን ጊዜ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ ሲመጣ መላ እስራኤል በተጽዕኖ ውስጥ ነበረች። ሮማውያን ረግጠዋቸው ይገዛቸው ስለነበረ ረግጠው፣ አሁን እነሱ አእምሮ ውስጥ ያለ ነገር ነቢይም ከመጣ እንዲነገራቸው የሚፈልጉት የሮማውያንን ጉዳይ ምንድነው የሚል መልእክት እንጂ ሌላ መልእክት አይፈልጉም። ጌታ ኢየሱስ ክርስቶስ ኢየሩሳሌም ነቢያትን መውገር እና መግደል ልማዷ ነው፣ አልሰሙም፣ አላደመጡም ይላሉ። ለምንድን ነው የተቸገሩት? ምንድን ነው ችግራቸው? ምክንያቱም ነቢያቱ ይዘው የሚመጡት መልእክት እነርሱ የፈለጉትን አይደለም። ሌላ ነገር ይዘው ነው የሚመጡባቸው ያ ስሜት በደቀ መዛሙርቱም ህይወት ውስጥ የነበረ ይመስለኛል። እና ጌታ ከማድረጉ በፊት ሁላችሁ እንደምታውቁት ጴጥሮስ የመጨረሻውን ጥያቄ ለጌታ ኢየሱስ በቤታንያ አቀረበለት። ጥያቄውም ጌታ ሆይ፣ ለእስራኤል መንግሥት የምትመልሰው መቼ ነው? ምን ቃል አለህ? ምን ትንቢታዊ ቃል እንደው ሰጠን እንዴ ዝም ብለህ ትሄዳለህ? አብ በራሱ ጊዜ በራሱ ወቅት በገዛ አጀንዳው ያቀደውን ነገር ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን የእግዚአብሔር ፈቃድ ለእናንተ ከጥቂት ቀን በኋላ በሳትና በመንፈስ ቅዱስ ትጠመቃላችሁ። ምናልባት ሴንስ አይሰጥ ይሆናል። ዛሬ ልንሰማው የምንፈልገው መገለጥና ትንቢታዊ ቃል የመንግስትን ሁኔታ የሚናገር የነገውን ሁኔታ የሚነግረን ያለውን የኑሮ ውድነት እንዴት እንደሚፈታ የሚነግሩን ትንቢቶች እንዴት አድርጎ የፖለቲካ ሁኔታ እንደሚለወጥ እንደሚለወጥ የሚነግሩን አይነት ትንቢቶች ጆሯችንም ይከፈታል፣ አእምሯችን ይከፈታል። በቃ እንወዳቸዋለን። ጌታ የመጣው በራሱ ጊዜ ነው። ለእናንተ ግን ያለኝ አላማ አሁን በሳትና በመንፈስ ቅዱስ ስትጠመቁ ዘንድ ነው። ተው ሌላውን ሌላውን ለሌላ ተውለት። እናንተ ግን ይሄ ነው የሚያስፈልጋቸዋል። ስለዚህ ነው አንዳንድ የሚስቡን ነገሮች፣ አንዳንዴ በሚዲያ ላይ የማያቸው ነገሮች ሰዎችን ሲስቡ ያለው ትንሽ ጨረፍ እያደረጉ የመንግስትን ነገር እንዲህ የሚናገሩ እግዚአብሔር አይናገርም ማለት አይደለም። እግዚአብሔር ይናገራል ይናገራል፣ ተናግሯልም፣ ተናግሮም ሆኗልም። ዛሬም ይናገራል፣ ነገም ይናገራል። ነገር ግን ወገኖች ሆይ ልክ በቃ እንደ ጥንቱ አይሁዳውያን አልሁን እንዴ? ይሄን ነው ይሄን ነው መስማት የምንፈልገው። ጌታ ሌላ እንድንሰማው የምንፈልገውን ነገር ሊነግረን ይፈልጋል። እግዚአብሔር ይላል በሐጌ በኩል ሲናገር ሁሉ በእጁ እንደሆነ ሲናገር፣ ሐጌ ምዕራፍ ሁለት ከቁጥር አምስት እስከ ሰባት አንድ ጊዜ እንደገና ሰማይና ምድርን የብስንና ባህርን አናውጣለሁ፣ ይህንንም ቤት በክብር እሞላዋለሁ። ነውጥ እግዚአብሔርን አያስፈራው፣ አያስፈራውም። በዛ ውስጥ ደግሞ ስራ የለውም ማለት አይደለም። ስራ አለው፣ ስራ አለው ወገኖች። ወይ ለእኛ ለወንጌላውያን እንደዚህ አይነት አመቺ ዘመን መጥቶልን አያውቅም። ነገር ግን ጥሩ ምቾት ያበላሸን ይመስለኛል። እንደገና ተመልሰን ስለ ስደት እንጸልይ እንዴ ፓስተር? አበላሽቶ ነው ሁሉ ተመቻቸልንና አልጋ በአልጋ ሆነልንና ትንሽ ከመስመር ወጥተናል። መስተካከል አለብን፣ መታረም አለብን። አረማመዳችንን ማስተካከል ይኖርብናል። እግዚአብሔር ግን የመጎብኘቱ ሰዓት መጥቷል። ለቤትህ መጥቶልሃል። ለቤተ ክርስቲያን መጥቷል። ክብር ለእግዚአብሔር ይሁን። ለኢትዮጵያም መጥተዋል። ሀሌሉያ አሜን። መጥቷል። ነገር ግን የመጎብኘታችንን ዘመን እንድናስተውል እግዚአብሔር ይርዳል። ሉቃስ 19፥44 ኢየሩሳሌም፣ ኢየሩሳሌም ዶሮ ጫጭቶቿን እንድሰበስብ እንዲሁ ልሰበስብሽ ወደድኩ፣ አንቺ ግን አልወደድሽም፣ የመጎብኘትሽን ዘመን አላወቅሽምና ው እግዚአብሔር ይሄን አያደርግብን። የመጎብኘታችንን ዘመን መጥቷልና እንወቀው ነው አንዱ መልእክት። እንወቀው እንወቀው፣ ወገኖች ነገር ግን የእግዚአብሔር ወገኖችይ ጎበኝት ሲመጣ አንድ ነገር ላስተሳሰባችን ማስተካከል አለብን። እዚሁ እኛን ብቻ እዚህ ያለንን በቃ እዚህ ያለንን ሰዎች ይህን ስል ከእኛ አያልፍም፣ ባርኮቱ ከእኛ አይወጣም፣ ሁሉ እኛ ነው አትበሉ። ጎበኘት ሲመጣ እንደ መጀመሪያውና እንደ ኋለኛው ዝናብ ነው። ቦታ አይለይም፣ ስፍራ አይለይም። የእግዚአብሔር መንፈስ በካቶሊክ ቸርች ላይ ይወድቃል። የእግዚአብሔር ጎበኘት በኦርቶዶክስ ቸርች ላይ ይወድቃል። የእግዚአብሔር ጎበኘት ፎር ዮር ሰፕራይዝ በሞስክ ላይ በመስጊድ ላይ ይወድቃል። እንዴት አድርገህ ነው እግዚአብሔርን የምትከለክለው? እንዴ አይተናል እኮ በጥቂቱ እግዚአብሔር ሲሰራ። እንደዛ ነው የሚሰራ። እኛ ግን ባሪያዎቹ የእግዚአብሔርን ህዝብ እንዴት አርገን እንዴት አድርገን እናዘጋጀው እግዚአብሔር ሰባት ነገር ሰጠ። ሁለቱም ብቻ ነው ዛሬ የማካፍላችሁ። እግዚአብሔር ይርዳን። ሌላ ጥሪ እናደርጋለን። የመጀመሪያው ቅድምም እንደተባለው ንስሐ ነው። ንስሐ ንስሐ ንስሐ አዲስ አይደለም ለእኛ እንዴ እኛ አዲስ አይደለም ንስሐ ንስሐ ይታወጃል። ይሄው ወንድማችን ፓስተር ሶለሳ ላለፈው 26 ዓመት የንስሐና የእርቅ አገልግሎት ለምድራችን እየሰጠ በተለያየ በተለያዩ ክፍለ ሀገሮች እየዞረ በወረዳዎች ሳይቀር ከኢትዮጵያ ውጭ ተካሂዷል። ፍሬ ያፈራበት ሁኔታ ይኖራል። ያላፈራበትም ደግሞ ሊኖር ይችላል። እሱ ወጥቶ ቢነግረን ናውቃለን። እሱ ቁጭ ብሎ ይሄን ስናገር ይከብደኛል ካለውም ሲኒዮሪቲ ካለውም ልምድ ከተቀበለውም ቅባት ይሁንና ይሁንና፣ ወገኖች ሆይ ለምንድን ነው ግን ንስሐ እንደሚጠራው እንደሚጾመው እንደሚጸልየው በዛው ልክ ውጤት ያላየ ነው? ለምንድን እኔ ጌታን ጠየቅኩት፣ ምንድን ነው ጌታ? ጌታ ምን አለኝ፣ ህዝቤ ከጾምና ከጸሎት ሲወጣ የአቅጣጫ ያስተሳሰብ ያረማመድ ለውጥ አያደርግም፣ አለኝ ተመልሶ እንደ ድሮ ነው የሚራመደው አለኝ። በዚህ ምክንያት ሁሉም ሰው ላይ ይሆን ይችላል። በብዛት ግን ችግሩ ይሄ ነው። የንስሐ ፍሬ የአቅጣጫ ለውጥና ትራንስፎርሜሽን ወገኖች፣ ወይ እግዚአብሔር አምላክ ቤተ ክርስቲያንን ትራንስፎርም የሚያደርግ ቅባት ያውርድልን ያውርድልን። እንዲህ አይነቱን ቅባት እግዚአብሔር ይስጠን ያድርግልን። ልናስተካክል የሚገባል። ጌታ ኢየሱስ ክርስቶስ በዮሐንስ ራእይ ላይ በመጀው ምዕራፍ ሁለት እና ሶስት ላይ ለሰባቱ አብያተ ክርስቲያናት መልእክት እንዲላክ መልአክ ይለዋል። ለቤተ ክርስቲያኒቱ ካህን ፓስተር ይናገራል። ከሰባቱ መካከል አምስቱ ንስሐ እንዲገቡ ተነግሯቸዋል። አምስቱ ከማስጠንቀቂያ ጋር ከማስጠንቀቂያ ጋር አንዳንዴ ማስጠንቀቂያውን ሳየው የአዲስ ኪዳን ውስጥ ነው ያለነው። በእውነት ጌታ በዚህ በጸጋ ዘመን ይሄን ተናግሯል። ወገኖች ሆይ ጸጋ ኮ ከቅድስና ውጭ ለመኖርና ኃጢአት እየሰራ ለመኖር ላይሰንስ አይደለም፣ አይደለም። ቅድስና ጳውሎስ እንዳለው ወደ በለጠ ክብር የሚያሸጋግር ነው ጸጋ ወደ በለጠ ቅድስና ጸጋ፣ ወደ በለጠ ክብር ጸጋ፣ ወደ በለጠ ጸሎት የሚያሸጋግር ነው ነው። ስለዚህ ያስፈራኛል። ያንን ሳንበው ዛሬ ጌታ ቢልክልን እንደው እኛ በሚያረካን መንገድ እየላክ አይደለም ቢልክልን ምን አይነት ደብዳቤ ደርሰን ይሆን? አጫጭር ናቸው እኮ መልእክቶቹን፣ አይታችኋል። የነዛ ቤተ ክርስቲያን የተላከው በጣም አጫጭር ናቸው። በጣም አጠር አጠር አጠር ያሉ ሆነው ቱ ዘ ፖይንት ማስጠንቀቂያ። አውቃለሁ ይላል፣ አያለሁ ይላል፣ ልብንና ኩላሊትን እመረምራለሁ ይላል። ቤተ ክርስቲያኒቷ ውስጥ ገብቶ እግዚአብሔር ጌታ በመንፈሱ ያየውን ይናገራል። መጥምቆ ዮሐንስ መጣና መንገድ ላይ ያዘጋጅ ስብከት ጀመረ። ብዙ አልሰነበትም። ለማደኛዋ ኢየሩሳሌም አስገደለችው። አንገቱ ተሰዋ ተሰዋ። ኢየሱስ ክርስቶስ ከደብረ ዘይት ቁልቁለት ሲወርድ በቀጥታ ወደ ቤተ መቅደስ ውስጥ ገባና ገብቶ ገለባበጠው። ያንም ቤት ገለባበጠው። ገበታቸውን ገለበጠ። ቁማር ጨዋታ ይዘው ነበር፣ ገለበጠ። አቤት ቶሎ ንስሓ ንግባ፣ አለዚያ ጌታ የሚያቆመው የለም። እየገለባበጠ ይገባል እየገለባበጠ እንቅፋት እያነሳ። እኔ ምለው እግዚአብሔር እግዚአብሔርን ማለት ስለ እግዚአብሔር ማውራት ከእግዚአብሔር ጋር ስላለ ነገር መነጋገርን ፋራነት፣ አለማወቅ፣ አለመብሰልና አለመሰልጠን ሞኝነት አድርጎ የሳለብንና እንዲህ ብሎ የነገረን ማን ነው? አንዳንዶች ሲናገሩ ይሰማል። እኔ በቂ እውቀት አለኝ፣ የሚያስፈልገኝ ሀብት አለኝ፣ ንብረት አለኝ የተቸገርኩበት ነገር የለም። ደግሞም ባለስልጣን ነኝ። ስለዚህ እግዚአብሔር ምን ያደርግልኛል ብለው ይናገራሉ። ረኔ ቆይ ጥያቄ አለኝ። እውቀትስ ከተባለ እግዚአብሔርን እንደማወቅ ያለ እውቀት አለ ወይ? ለዛ ነው መጽሐፍ ቅዱስ ሲናገር እውነተኛ አምላክ ብቻህን የሆንከውን አንተን ደግሞም የላከውን ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት ብሎ ይናገራል። ለካ እሱን ማወቅ በአእምሮ ደረጃ ያለ እግዚአብሔርን ማወቅ በምድር ላለን ህይወት ጥሩ ህይወት የተደላደለ ነገር ኖሮን እንድናልፍ የሚያደርግ ሳይሆን የዘላለም ህይወት ጉዳይ ነው። አይምሮ ይወርዳል፣ ልብን ይነካል፣ ህይወትን ይቀይራል፣ ለመኖራችን ትርጉም ይሰጣል። ታዲያ እግዚአብሔርን ማወቅ በእርግጥ ባራነት ነው። ስልጣን እስከተባለ ደግሞ እንደዚህ መጽሐፉ እንደሚነግረን አይነት ስልጣን የለም። በምድር ያለን ስልጣን ብንመለከት በእድሜያችን የሆነ ክፍል ላይ የመጣ የሆነ ክፍል ላይ ደግሞ ሚሻር እንደው እስከምንሞት እንኳን ቀጠለ ስልጣናችን ብንል እዚሁ ቁጭ አድርገን ነው የምንሄደው። ነው ለዘላለም ይዘልቅ አይደለም። ስለ አንድ ስልጣን ግን መጽሐፉ ይነግረናል። ስለ የትኛው ቢባል ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ ዮሐንስ ወንጌል ላይ እንደምናገኘው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆነ ዘንድ ስልጣንን ሰጣቸው ይላል። ይህ የማይሻር የማይወሰድብን ለዘላለም የሚቀጥል ስልጣን ነው። ስልጣን እስከተባለ እንዲህ ያለ ስልጣን አለ እ ልጆች ከሆንን ደግሞ ይላል መጽሐፍ ቅዱስ ሲናገር ወራሾችንን ይላል ማለት ይልና የእግዚአብሔር ወራሾች የሆነ ንብረት የሆነ እዚህ ምድር ላይ ጥለነው የምንሄደው ስንሞት ጠቅልለን ይዘን አብረውን የማይጓዝ ሳይሆን የራሱ የእግዚአብሔር ወራሾች ነን ይላል። ታዲያ ከእግዚአብሔር ጋር መሆን ታዲያ እግዚአብሔር እግዚአብሔርን ማለት ታዲያ እግዚአብሔርን ማወቅ ማወቅ፣ ወይስ አለማወቅ አራዳለት ወይስ ፋራለ? መልሱን ለእናንተ ተዋለ። እኔ ግን እግዚአብሔርን ማወቅ ከሁሉ በላይ የሆነ እውቀት ስልጣን ቢሆን የልጅነቱን ስልጣን፣ ሀብት ቢሆን ራሱ እግዚአብሔርን መውረስ ሆኖልኛል። ተመችቶ መከ ተክለ ሃይማኖት አንድ ሰው አይደሉ፣ ብዙ ሰው ናቸው። መላክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባይታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሃራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ አሉትን እወቋቸው ተክለ ሃይማኖትን ገድላቸውን ሁላችሁን ገዝታችሁ ብታነቡ እርግጠኛ ሁኜ ነግራችኋል አይጥ ቢኖርባችሁ ያጠፉላችኋል። የሰው አይጥም ያረቁላችኋል። እውነቴንም እነግራችኋል በቤተ መቅደስ ጽላት ባለበት ለተሳለመ በአንተ ለተማጸነኝ አለ ኢየሱስ ክርስቶስ። ተክለ ሃይማኖትም በአንተ ለተማጸነኝ ስንት ትውልድ እምርለታለሁ እንዳለ ታውቃላችሁ። አስር ትውልድ ቴን ጄኔሬሽን፣ አስር ትውልድ አስር ትውልድ ማለት ምን ማለት ነው? ለምሳሌ እኔ አለሁ፣ አባቴ አለ፣ የአባቴ አባት አለ፣ የአባቴ አባት አለ፣ ቁጠሩት። ዛሬ ይሄን ድምፅ ሰምታችሁ ስለ አቡነ ተክለ ሃይማኖት ብላችሁ የምትጸልዩትን ሁሉ ወደታች ገና ከናንተ በታች አስር ትውልዳችሁን እባርከዋለሁ ነው ያለው እግዚአብሔር። ይሄ ነው የቅዱሳን ጸጋ። እኔ ከኦርቶዶክስ ተዋህዶ እምነት ውጭ ያሉ ሰዎች ያሳዝኑኛል። ይሄን ሁሉ ክብር አተው፣ ይሄን ሁሉ ጸጋ አተው ለመመጻደቅ አይደለም። ምን ይሄን እምላችሁ ኦርቶዶክሶች እንድንመጻደቅ አይደለም። እግዚአብሔር በጳውሎስ የነገረኝ እነዚህ ሁሉ አባቶች እንደደመና ከከበቧቸው ምን ያስጨንቃቸዋል ነው ያለው። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አዎ ልክ እዚህ ላይ እንደምና ዮሐንስ 3 ከአስራ ስድስት ጀምሮ በወልድ የሚያምን በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው የማያምን ግን አሁን ተፈርዶበታል ይላል። አሁን እኛ የምንደሰተው መዳኛችን አሁን ስለተፈጸመ ነው። አሁን እንድናለን፣ ድነናል ማለት ነውር አይደለም። አዎ በጌታችን በአምላካችን በኢየሱስ ክርስቶስ በሞቱ ድነናል። ምክንያቱም ምክንያቱም ጌታችን አምላካችን ኢየሱስ ክርስቶስ የማያምኑ አሁን ከተፈረደባቸው ያመኑት ደግሞ አሁን እንዲህ ነው። በእግዚአብሔር እቅፍ ውስጥ ተሰውረዋል ማለት ነው። አለቃ ኪዳነ ወልድ ክፍሌ ይሄን ወዳን ሲተረጉሙ ፈጽሞ፣ ጨርሶ፣ አካቶ፣ ደምድሞ፣ ለወሬ ነጋሪ፣ ለመቃብር ቆፋሪ፣ ለምስራች አድራሽ፣ ለእንባ አባሽ ሳይቀር ጨርሶ ፈጽሞ ብለው ይተረጉሙታል። ስለዚህ እኛ ፈጽመን በመዳናችን አብ የገዛ ልጁን አሳልፎ ስለሰጠን መሄጃችንም ስለምናውቀው ደስታችን ወደር የለውም። በአምላካችን ላይ ያለን ሀባሃሎ ሐዋርያን ሄሉ ኩልን ወፈድፋድ ሰን ተለ ለዘፈጠረና እኛ ሐዋርያችንን እንከተላለን አወሱ ወደ ገባበት እንገባለን። ናል እሱ ርዕሳችን ነው። እሱ ክብራችን ነው። ራሳችን ከገባ ራስ ከገባበት ደግሞ እግር ይከተላል። አንድ ሰባኪ ሲሰብክ በጣም የወደድኩለት ክር ልፍስፍስነች ነች። ነገር ግን መርፌን ትከተላለች። መርፌ የገባችበት ትገባለች ብሏል። ትክክል ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእቅፉ ይሰውረናል፣ ወደ አባቱ ይወስደናል። ደስ ይበላችሁ። ሃይማኖት ውስጥ በምኖርበት ጊዜ ብዙ ጊዜ እሱና ኤርሚያስን በተለይ መውጫ መግቢያ ያሳጣው ሰው ነበርኩ። ሳሳዳቸው ነበር። በተለይ በወንጌል ያሉትን ሰዎች በቃ መንፈሱ እንድንጠላ ያርጋል። በወንጌል ያሉትን ሰዎች በቃ እንድታሳዳ ያርጋል። the biggest problem ትላንትን አለማየት። በኦርቶዶክስ ወንድሞቼ በጣም ይደንቀኛል። ትላንትና እፎይ እነሱ ጻፉት፣ ሙስሊሞች ጻፉት፣ እፎይ አነበበው። ስለዚህ የእፎይ ጥፋት ምንድን ነው? እኔም እፎይ ነኝ ስትሏል ነበር እንዴ? እኔም እፎይ ነኝ እያላችሁ ስትለጥፉ እኔም እፎይን ሳግዘው አልነበረን እንዴ? ስለዚህ የተጻፈን ያነበበውማ እፎይ ወንድማችን አሁንም ክብሯል። ለእፎይ ደስ ይለኛል። በቃ የተጻፈ የሚያነብ ሰው እኔ አድናቂ ነኝ፣ አድናቂ ነኝ። ይህም ወንድማችን ፓስተር ትዝታም በኦርቶዶክስ በተለይ ገድላት ተብለው የተጻፉትን በታቦት ላይ የተጻፉትን አነበቡ፣ አነበቡ። እናንተ ለማንበብ የምትፈሩትን እሱ አነበበው። ኤርሚያስም አነበበው። እኔም እያነበብኩት ነው። ላኩል ምን ላደርግ የተጻፈው ተነበበ። ማንበብ የሚያስለቀሰ የሚያናድቀውን አለመጻፍ አለመጻፍ። እርግጠኛ ሆኜ ነው የምነግራችሁ። መጠየቅ አለበት በህግ መከሰስ አለበት ለምትሉ ፍርዱ የሚያነበው የተጻፈውን ነው። ምን አድርጎ ነው የሚከሰው? ቢከሰስ ራሱ ይህ አነበብኩት ብሎ አነብላል። ታቦት መክተፊያ ነው ያለው መቼዋሽ መቼ ነው ያቸው? አይደለም ነው መክተፊያ ነው። መክተፊያ ላይ የሚጻፍ ነው እንዴ ብሎታል እኮ ዘበነ መክተፊያ ነው ብሎ አልኮ። ሽንኩርት የሆነች ሴትዮ የምትከትፍበትን እሱ ላይ ታይቷት መክተፊያውን ታቦት መክተፊያ ነው ብሎ ዘበነ ዶክተር ዘበነ የተረታባት ብሎታል። አልተናደዳችሁ አልበሸቃችሁ፣ ምን አላላችሁ? ሌላ ሰው ግን መክተፊያ ነው ስልህ ትናደዳለህ። በመጀመሪያ ደረጃ ለሙሴ ከተሰጠው ታቦት ውጪ መቅረጹ ራሱ በህግ መጠየቅ አለበት። ኦርቶዶክስ መጠየቅ አለበት። እንዴት ምን እየተሰራ ነው? ምን እየሆነ ነው? የብሉይ ኪዳን ታቦት ማን ነው ብሎ ሰው መጠየቅ ነበረበት፣ መጠየቅ ነበረበት። አይጠየቅም። ከጠየቅ ዝም በል ዝም በል የሚባልበት ሃይማኖት ነው ያለው። ዝም በል አንተ አታውቅም። አባቶች ስር ምናምን ስር ቁጭ ብለህ ተማር ሚስጥር ነው እየተባልክ ያሸሸዋል ወደ መጽሐፍ ቅዱስ ወንጌሉን አዳኙን ቀጥታ የሚያድነውን ለማወቅ ምን አይቻል በማስፈራራት ያለ ነው። በእስልምና ይኸው አወል የሚባል ወንድማችንን እያሳደዱት አሁን ደግሞ በኦርቶዶክስ ትዝታው ወንድማችን የተጻፈ አነበበ። እንዲያንብቡ እንጂ አባቴ ወይ አትጻፍ አትጻፍ፣ ከክርስቶስ ውጭ የሚጻፈው ተረትተረት ነው እያልኩ፣ ከኢየሱስ ክርስቶስ ውጭ ከጻፍ ተረትተረት ነው። ምክንያቱም አዳኙ ኢየሱስ ነው የእግዚአብሔር ልጅ ኢየሱስ ነው። አዳ ተሳ ተሳ አንጃ ግራንጃ የሌለው ማንም የማያስፈልገው ብቻውን ለሁላችን ኃጢአት ሲል የኃጢአትን ደሞዝ የከፈለው ኢየሱስ ይባላል። በቃ አትደንግጡ። መደንገጥ መሸበር የለም። የምትደነግጡት በጻፋችሁት መጽሐፍ በጻፋችሁት መጽሐፍ ነው የምትደነግጡት። ደሳ አትደንግጥ። አነብልሃለሁ። ከሲኦል ልንገር የሚያስወጣ ወፍ የለም። ከሞትኩ በኋላ ወፍ መብት ነው አንተ ማመን። ከሲኦል ግን የሚያወጣ አንዳችም ኃይል የለም። ክብሩን ጌታ ይውሰድ። በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ ቅዱስ። አሁን በምድር ላይ ያለ እግዚአብሔርን ካላሰብክ ከስዋ ስትሄድ የሚያስብል ወፍ የለም እያልኩ ስለዚህ አሁንም በክርስትናም ሆነ በእስልምና እምነት ያላችሁ የምታሳዱ ሰዎች የጻፋችሁትን ወጥ አድርጋችሁ ማቃጠል ወጥ አድርጋችሁ የእኛን አይመለከትም፣ ወጥ አድርጋችሁ የእኛ አይደለም፣ አጭበርብረውን ነው አታለውን ነው እያላችሁ መመስከር እንጂ ከጻፋችሁት በኋላ እሱ ሲነበብ ማኩረፍ የቃቃ ጨዋታ። ስለዚህ ፓስተር ትዝታው ሳሙኤል እግዚአብሔር ካንተ ጋር ይሁን። በክስ እንዲሁም መክሰስ ያለበት አንተ ነው። መክሰስ መክሰሱላል እንዴት ተብሎ ትውልድን እንደሚያጠፉ መክሰስ ራሱ ያለብህ አንተ ነህ ብዬ አስባለሁ። ሰላማችሁ ይብዛ።